እንግዲህ አሁን እኛ የምንገኘው በሸገር ከተማ ውስጥ አንዱ በሆነው በቱሉ ዲምቱ አካባቢ ነው የምንገኘው። እንግዲህ በዚህ አካባቢ በተለይም ደግሞ ከወደ ባሌ፣ አርሲ እንዲሁም ሌሎች አካባቢዎች በዚህ መስመር ካሉ ምስራቅ ሸዋን ጨምሮ ማለት ነው ከበርካታ አካባቢዎች ከጉጂ ጨምሮ እነ ቦረናን አካቶ በርካታ ሰዎች ወደ ሆረ ፊንፊኔ ለመታደም ይመጣሉ። በዛ መግቢያ ላይ ነው እና ያለ ነው። አሁን በዚህ አካባቢ ላይ እጅግ በርካታ ሰዎች ከተለያየ አካባቢ እየመጡ በዚህ ስፍራ ላይ በተዘጋጀላቸው ቦታ ላይ ያረፉ እንኳን ድና መጣችሁ እየተባሉ ነው የሚገኙት። በተለይም ደግሞ የሸገር ከተማ አስተዳደሮች የኮየፈጭ ክፍለ ከተማ አመራሮች በተገኙበት ነው ይህ የእንኳን ደህና መጣችሁ መልእክት እየተላለፈላቸው የሚገኘው እንግዲህ እንግዶቹ መጥተው እዚህ ቦታ ላይ ሲደርሱ ይወርዳሉ። አንዳንድ ምግቦች፣ መጠጦች እንዲቀርብላቸው እየተደረገ ጉዟቸው የአማረ የሰመረ ሆኖ እንዲሄዱ እየተደረገ ነው ያለው። ማለት ነው እንግዲህ በዚህ ሂደት ውስጥ እንግዶቹን ለማነጋገር ጥረት አድርገናል። ለዚህ በዓል በመድረሳቸው ከፍተኛ የደስታ ስሜት እንደተሰማቸው ገልጸውልናል። ከዚሁ ጎን ለጎን እንግዲህ ከመነሻቸው ጀምሮ በተለይም ደግሞ በሸገር ከተማ አዲስ አበባ ከተማ አካባቢ ሲደርሱ እየተደረገላቸው ያለው አቀባበል እጅግ ደማቅ ስለመሆኑና በዚህም ደስተኛ ስለመሆናቸው ገልጸዋል። በዚህ በመምጣታቸው መሰል አቀባበል ስለተደረገላቸው የባይተዋርነት ስሜት ሳይሰማቸው፣ የእንግዳነት ስሜት ሳይሰማቸው ከወንድሞቻቸው ጋር በጋራ ሆነው እንዲያሳልፉ ምክንያት እንደሆናቸው እና ያለምንም ስጋት እንዲንቀሳቀሱ ደስተኛ ሆነው ጭምር በዚህ ስፍራ ላይ እንዲገኙና በዓላቸውን አክብረው እንዲመለሱ ምክንያት እየሆናቸው ስለመሆኑ ገልጸውልናል። አቀባበሉ በጣም ጥሩ ነው። ከመግባ ጀምሮ እዚህ በዚህ ወረዳም ጥሩ አቀባበል አድርጎልናል። እኛም ወጉም በዓሉም በጠበቀ መልክ ነው አቀባበል ያደረጉልን የአዲስ አበባ እንዲሁም የቆየፈቼ ማህበረሰብና አመራሮቹ ሁሉ ከልብ እጅግ አርግተን እናመሰግናለን። በዓሉ የሰላም የብልጽግና የአንድነት እንዲሆንልን እንመኛለን። ቀጣዩ አመት የስኬት የአንድነት እንዲሆንልን እንመኛለን። አመሰግናለን። አብረን እንኳን አደረሰን እላለሁኝ። አቀባበሉ በጣም ደስ የሚል ነው። ያው ከአዲስ አበባ ከገባን ጊዜ ጀምሮ ከመጀመሪያ እስከ መጨረሻ እየበላን እየጠጣን እየተደሰትን አቀባበላቸው በጣም አሪፍ ነው፣ በቃ እንላለን። እግዚአብሔር ለመጪውም አመት እንደዚህ የምትቀበሉን እና አቀባበል የምታደርጉልንና እኛም ደስተኛ እንድንሆን እግዚአብሔር ለዛ አብቃ እንላለሁ። እንግዲህ ከጀርባ የምትመለከቷቸው አሁን ላይ ከምስራቅ ሸዋ አካባቢ የመጡ ወንድሞች ናቸው። በዚህ አካባቢ ላይ አቀባበል እየተደረገላቸው ያሉት ምርቃት ስነ ስርዓት ይከናወናል። እንኳን ደህና መጣችሁ ይባላሉ። ሌሎችም ተመራርቀው እንግዲህ ወደ ቀጣዩ ምዕራፍ ደግሞ እንዲሄዱ ይደረጋል ከዚህ ቀጥሎ ኮይ አደባባይ ላይም ኮይ ፈጪ አደባባይ ላይም ተመሳሳይ አይነት የመስተንግዶ መርሃ ግብር ነው እየተከናወነ የሚገኘው። እኛም እንግዲህ በዚያ አካባቢ ሌሎችም አካባቢ ዞር ዞር ያደል እያልን የአቀባበሉ ሁኔታው ምን ይመስላል፣ እንዲሁም ደግሞ የእንግዶቹ ስሜትስ እንዴት ይገለጻል የሚለውን ከስር ከስር ወደ ተመልካቾቻችን ማድረሳችንን የምንቀጥል ነው የሚሆነው ጅሎ ማቲን እቲ አና ጅሎ